አሚን አራስ አይን አይን ሁን እያዩ አናደውኝ እኮ ነው። ፊት ለፊት ቁጭ ብለው የሚያዩት አንቱን ነው፣ የሚያዩት አንቱን ነው። መልክና ቁንጅና ስለሆነ ሀገር ያስወጣው

አሚን አሚን፣ ይበቃሻል። ተይው ተይው፣ በሶስት ይሁን በልና ቀጥል። አሚን ኧረ፣ ሰውን ተይው፣ አታድርጊው። አይን አይኑን እያዩ አናደውኝ እኮ ነው። ፊት ለፊት ቁጭ ብለው የሚያዩት አንቱን ነው፣ የሚያዩት አንቱን ነው። መልክና ቁንጅና ስለሆነ ታገር ያስወጣው

አውቆ አይኑን በለጭ በለጭ እያረግኩ እባሌ ፊት ቁጭ አልኩ። ውሃ አላረገችበትም። ዝም ብላ ነ

ድጋሚ ዱቄት አድርገሽ ትጥጅላታለሽ። ለእናቴ ቀጥኖባታል። ይሄ ቀጠነ እህቴ፣ እንደዚህ አንወድምኛ አንቺ እሱ አራተኛ ድረስ ነው አይደል የምትደግሚው? እኛ ደግሞ አወል አወል አወል ነው። ቷና በረካ ይባላል። እኔ ቢወድቅ ምን በገዛ ፈሴ ያስሜ መቀስቀስ ያሉ በገዛ ንብረታችን ደግሞ ለእኔ እኮ የመወዝ የሚከፈለ ማለት ነው። ታይቶ ጠጣርቶ ምን ያህል ቀን ትጠቀማለ ተብሎ እኔ እንዲህ አይነት ሂሳብ ሰርቻ አላውቅም። በጣም እናቴ ቀጭን ቡና አትወድም እኮ እሷም ቀጭን አትወድም እኔም አልወድም አርቦ እንዳደፊው በአንድ ጎንሻ ዘነበለ

ውስጧ የሆነ ነገር አለ። በቃ የሚመስላት ሰው እያየሽ እየመሰለሽ። ኧረ አላልኩም። እኔ መቼ እያዩኝ አልኩኝ። እናቀር ነው